ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱን አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁም ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ተናገሩ። ጄኔራሉም ጥሪ የተደረገላቸው ይገኛል ከምትሰሟቸው ጉዳዮች መካከል አንዱ ነው። በሪያ በኩል ህወሀት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ መልኩ አደጋ ውስጥ ነው ሲል አስጠንቅቋል። ህወሀት መንግስት የፕሪቶሪያውን የሰላም ስምምነት የጣሰና እያኮሰሰ ነው ሲል በመክሰስም ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ይህንን ጉዳይ ከምትሰሟቸው ጉዳዮች መካከል አንዱ ነው። ሌላውና ዋነኛው ጉዳያችን የሙፍቲ ልጅ አህመድ ሀጅ ሙር ከሰይፉ ፋንታሁን ጋር ትላንት ባረገው ቃለ መጠይቅ ብዙዎችን የሚያነጋግር ሀሳብ ሰጥቷለም። የሚያስገርም እርጋታ፣ ማብራሪያ፣ የሸዎቹ ማራኪ ሰብና፣ አባታዊ ክህሎት፣ መንፈሳዊ ምጥቀት፣ ነገሮችን ቀድሞ የመርዳትና የማደራጀት ብቃት፣ ለዓመታት ሞትን ተዘጋጅቶ የመጠበቅ የጥንቶቹ ሊቃውንት አይነት አይነቱነትን ያተረፈ ንግግር አድርጓል። በክፍፍል ውስጥ ያለውንም ነገር አጥርቶ አሳይቷል። ከአሁን በኋላ ርዕሳቸው ጉዳይ እንዲሆን አልፈልግም እንዲያርፈዋል በበጎ እንዲተነሱ የምፈልገው ሲልም ተናግሯል። ተሰሙታላችሁ። በሌላ በኩል አምነስቲ አሜሪካ በየመን በፈጸመችው ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳስበዋል። በሳለፍ 2017 ዓ ም በሚያዝያ ወር አሜሪካ በየመን ሁኔቶች ላይ የሚያሳድሩትን የስደተኞች መጠለያ ጣቢያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይገባል ሲልም ተናግሯል። ትሰሙታላችሁም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ አለፍን። እንደ አባ መፍቀሪ፣ እንደ አባ ሽኖዳ ተሸከመው ሄዶ የሰው መውደድዳ፣ የሀገር ዋርካ፣ የአብሮነ ሲሳይ ሙፍቲ፣ እንደ መፍቀሬ የወሎ ሰው መሳይ የሚል ግጥም ተቀርሞላችሁም ነበርም። ይህ ግጥም ለሃጂ ዑመር እንድሪስ የተገጠመ ግጥም ነበርም። ሰሞነኛው የሃጂ ሙፍቲን የቅብር ቦታና ሙስሊሙን ማህበረሰብ ለሁለት የከፈለው ጉዳይ በዛሬው ወዳሳሳችን በደንብ የምንመለከተው ይሆናልም። የሃገር ዋርካ የአብሩነቱ ሲሳይ የተባለችው አባት አሸበልቡም፣ እስላም ክርስቲያኑ በአንድ የወደዳቸው ያዘንላቸው፣ ተላክሰው ወደ ሀርያ መሻገራቸው የሚታወስ ነው። ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ ማረፋቸው ሰምቷል ማረፋቸው እየተሰማው በኋላም፣ ብዙ ኢትዮጵያውያን ከልቡ ያዘነበት ጊዜም ነበር። የሀገር ዋርካ ወደቀ፣ ላይመለስ አሸለበ፣ ይህን አለም ተሰናበተ፣ ወደ ሀይራ ተጓዘ ሲሉ በርካቶች ሀዘናቸውን ገልጸውም ነበር። ዕድሜ ዘመናቸውን ለአንድነታቸው የተጉ የሀገር ዋርካ ባልታ በማለትም በርካቶች ያመጉሳችኋለም። ለሙስሊሙ ማህበረሰብ አንድነት መፍጠናከር ዘመናቸውን በሙሉ ስለ መልፋታቸውም ይገልጻል። ተቀዳሚ ሙፍቲ ሀጂ መረንድሪስ ከአባታቸው እድሪ ዘለቀና ከእናታቸው መነሽፋው በቀድሞ አጠራረም። በወሎ ክፍለ ሀገር ወረይሉ መኖረጃ አሁን ለጋምቦ ወረዳ ገነት በምትባል ቀበሌ ነው የተወለዱትም በዚያው ተወልደው ባደጉበት በቄ ቁራንን እስከ ተፍሲር ድረስ ተማሩ። ጎበዝ አራሽ ነበሩ የሚሏቸው ገበሬዎች አባቶቻቸውም ኢድሪስ ዘለቀ ልጃቸው መር እንዳሳቸው ጎበዝ አራሽነት እንዲወርሱ ካልሆነም ባለስልጣን እንዲሆኑ ይመኙም ነበርም አጂ ግን ከዚያ ያለቅ ወደ መንፈሳዊም አይደሉም። ከቁርአን እስከ ተፍሲር ድረስ ከተማሩ በኋላም ወደ ደሴ በመጓዝ ሐዲስን ለመማር ወሰኑ። በኢትዮጵያ እስልምና ታሪክ ሰማቸው በጉሎ የሚነሳው ከሐጂ መሐመድ ሳኒ ሀቢብ ድረስ ሐዲስን ተማሩ። በወቅቱም ቀሐስ ሐጂ መሐመድ ሐሲን ወደ አዲስ አበባ እንዲመጡ ባዘዟቸው ጊዜ ሐጂ ዑመር የአዲስ ትዝታቸው እንዳይቋረጠባቸው በማሰብ ተከትላቸው ወደ አዲስ አበባ መጡም። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሠረቱ ሰዎች መካከል አንዱ የነበሩት አጂ ዑመር በ1967 የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት የኢትዮጵያ የኃላፊነት ቦታቸው ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረውን የአዲስ አበባ የመጀለስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎችን በመላው አገሪቱ ቢመጣም የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸውም ነበር። በፊት የአዲስ አበባ እስልምና ጉዳዮች ምክር ቤት ሊቀመንበር በነበሩበት ጊዜም በሙስሊሞች መካከል የተፈጠረ አለመግባባቶችን በውይይትና በውቀል ተመስርተው ለመፍታትም የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎች ይናገራሉ። በኢህአዲግ ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አንስቶ የነበረው ከሃይማኖት ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎችም በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎች ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓ ም አጂው መርንድሬስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሆነው ተመርጦ አገልግሏል። ብዙዎቹ ተቀዳሚ ሙፍቲ አጂው መርንድሬስ እድሜ ዕድሜ ዘመናቸውን ለአንድነት የተጉ የአገራ ርካባሎት ይላችኋል ለሙስሊሙ ማህበረሰብ አንድነ መጠናከር ደግሞ ዋነኛ ሱ ናቸው። ታዲያ ከሰሞኑ ታዲያ ከህልፈታቸው በኋላም የኑዛዜያቸው መሰረት አድርጎ የቀብር ቦታቸው በቤታቸውን የሚለው ጉዳይ የሙስሊሙ ማህበረሰብ ለሁለት የከፈለ ጉዳይም ነበርም። ተቀዳሚ ሙፍቲ አጂ ዑመር እንድሪስ የተቀበሩበት ስፍራ አስራ ሁለተኛ የዘመ ሙስሊም መቃብር ስፍራ በመሆን እውቅና ይሰጠው የሚለው ደግሞ የአዲስ አበባ እስልምና ጉዳዮች መግለጫ ብዙዎቹን ያቋጣ አንዱ ትክክለኛ ውሳኔ አንዱ ደግሞ አይደለም ያስባለም ነበርም። የአዲስ አበባ እስልምና ጉዳዮች ከሰሞኑ የመካነ ቃብሩና ሰሞኑ ዘግቢ ያነሱ ጉዳዮችን በተመለከተ መግለጫ አውጥቶም ነበር። ታዲያ ብዙዎቹ ዘንድ ሲያጨቃጭቅ የነበረው ይህ ሀጂ ሙፍቲ የቀብር ቦታ ትላንት በመግለጫ ተቋጭቶ ይመስል ነበር። መግለጫው እንደዚህም ይቀርባል። የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ሞት በሁሉም ዘንድ ከፍተኛ ዘን ድባብ ፈጥሮ መቆይቱ ይታወቃል። ተቀዳሚ ሙፍቲ እስከ ህልፈተ ህይወታቸው ድረስ በብዙ መልክ እስላምን ሙስሊሞችን ሲያገለግሉ የኖሩ አባት ነበሩ። በተለይም ለአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ደግሞ ተቋሙን በመሪነት ከአስር ዓመት በላይ የመሩና አሻራቸውን ያስቀመጡ መሪዎችን እንደመሆናቸውም ሐዘናችን ጥልቅ መሆኑን ከዚህ በፊት በወጣናቸው ተከታይ መግለጫዎች መግለጻችን ይታወሳል ብሏል። አሁን ደግሞ በድጋሚ የክርክር ጉዳይ መግለጫ መውጣት ስላለብን መግለጫው እንደሚከተለው ይቀርባል። የመጀመሪያው ለህዝበ ሙስሊሙ አንድነት መስራት ትራክ ያላቸው ሙፍቲ ሞትም ህዝባችን በሐዘን ስቆ የነበረበት ሁኔታ ከቅብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ትርክቶች ተነስቶም ነበር። መሰል ዘገቦችና ስሜትና ቡድንተኝነት ሲታክልባቸው ሙፍቲ ሊለፉለት የነበረውን የአንድነት ለማስጠበቅ ተቃራኒውን አግኝተነዋል ብለዋል። ተቀዳሚ ሙፍቲ በሩበት ቦታ ከአዲስ አበባ ከተማ ልዩ የመቃብሮታ ቦታ እንዲያዝ ደብዳቤ ሰጠው። ቢሆንም በዚህ ምክንያት መቃብሩ አሁን ላይ አስራ ሁለተኛ መቃብር እንዲሆን አዘናል ሲል መግለጫ ሰጥቱም ነበርም። ታዲያ ይህ ጉዳይ በብዙ ዘንድ ችግርን ፈጥሩም ነበርም። የሱፍየው ማህበረሰብ ይህ ጉዳይን አንቀበለውም ምክንያቱም እኛን ያገለ ሲል ደግሞ ሰለፍየው ደግሞ ይህ ትክክለኛ ውሳኔ ነው እያለ ሲገልጽም ነበርም። በሁለቱ መካከል ደግሞ ውሃብያ አህባሽ የተባለ የሚነገረው ንግግር አሁንም ችግሩን ቆይታለም። ታዲያ ከዚህ ሁሉ ነገር በኋላ በትላንትና ዕለት የሙፍቲ ልጅ አህመዳጅ ዑመር ይህንን ነገር ማጥራት አለብኝ በሚል ከሴፍ ፋንታውን ጋር ጋር ተገናኝቱ ነበረም። ከሰይፉ ፋንቶን ጋር ያደረገው ቃለጢ መቅም የሚያስገርም እርጋታ ተማሪ ያገኙ የሸኮች ማራኪ ስብና፣ አባታዊ ክሎትና መንፈሳዊ ጥምቀትን ያገኘ እንደነበረም ተገልጿል። በኡስታዝ ያሲኑሩና በአምባሳደር ሐሰን ታጁ መካከል ያለውንም ልዩነት ያሰፋውን ተገኝቷል። በዚህ ምክንያት ልጃቸው ከአሁን በኋላ የአባቴ ነገር እንደዚህ ልነሳ አይገባም፣ እሳቸው ቀድሞ አስበውበት የነበረ ጉዳይ ነው፣ ይህ ያለ የተጻፈ ጉዳይ ነው ሲልም መዝጋቱ ተገልጿል። በሌላ መረጃ ህወሀት የፕሪቶሪያ ሰላም ስምምነት ከመቸውም ጊዜ በበለጠ አደጋ ውስጥ ነው ሲሉ አስጠነቀቅም። ህወሀት መንግስት የፕሪቶሪያ ሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስም ስምምነቱ ከመቸውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ብሏለም። ህወሀት ባወጣው መግለጫም የፌዴራል መንግስት በትግራይ የተደረገውን ጥኖ ለማስቆም የተፈረመውን የፕሪቶሪያ ሰላም ስምምነት ቁልፍ ድንጋጊት መተግበር አልቻለም ብሏለም። ብሩ በመግለጫውም የኢትዮጵያ መንግስትም የትግራይን አካባቢዎች ተቆጣጥሮ የሚገኙ ኃይሎችን በመደገፍ በማስታጠቅ እንዲሁም የተፈናቀሉ ተማሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ የሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያ የሰላም ስምምነት ኢላማው ዘላቂ ጦርነት ማቆም እንዲመጣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ፣ ለመልሶ ግንባታና ለፖለቲካዊ ውይይት መሰረት ለውጣ ነው ብሏል። ስለዚህ ይህ ጉዳይ መሰራት አለበት ያለ ስለሆነም እኛም ድምፅ እንፈልጋለን ብሏል። በሌላ በኩል ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ ኢትዮጵያ ወታደር የለም ሲሉ ጀነራል ሳሞራ የኑስ ተናግሯል። ይህ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስም ከሰሞኑ በኢትዮጵያና በኤርትራ ጉዳይ ንግግር አድርገዋል። በንግግራቸውም አሁን ላይ ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ዘንበሎ ደርሶ የሚመለስ ወታደር የለም ይዞት እንጂ ብለዋል። አሁን ላይ አሰብ እንደሚያስፈልጋ ጥርጥር የለውም። ኢትዮጵያ የቀይ ባህር ጉዳይን በዚኛው ትውልድ መፍታት አለባት ብለዋል። ከጠቅላይ ሚኒስትር ጥሪ ቀርቦላቸዋል ተብሎ የተጠየቁት ጀነራል ሳሞራ የኑስም እኔ በየትኛውም ጊዜ ሀገሬን ለማገልገል ዝግጁ ነኝ ሲሉም ተናግሯል። በመጨረሻም የአምነስቲ መግለጫ እንመለከታለን። አምነስቲ አሜሪካ በየመን በፈጸመችው አየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶም የጦር ወንጀል ምርመራ እንዲደረግ አሳሰበም። አሜሪካ በየመን ቲዎች በሚተዳደሩት የስደተኞች መጠለያ ላይ በፈጸመችው አየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ምርመራ አድርጓል። አምነስቲ የአሜሪካ ጦር መያዛ 30 ቀን 2017 የፈጸመው የኦፕሬሽን ራፍራደር ዘመቻ አካል የሆነ ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነው ብሏል። እንደ ተቋም ገለጻ ይህ አየር ጥቃት የተፈጸመው ጥላ ጣቢያ ላይ የሁቲ ባለስልጣናት ከህገወጥ ስደት ምክንያት የስሯቸውን ስደተኞች የያዘ ሲሆንም ቦታውም የሚታወቅ ሰላማዊ ሰዎች የሚገኙ ቦታ ነበር። ይህን ግን ማድረግ አልቻለችም አሜሪካ ሲሉ ከሷል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።